ሰበር ዜና። ውድና የተከበራችሁ ተመልካቾች እንደምን ዋላችሁ? እንደምን አላችሁልኝ? እኔ ያለሁላችሁ አልሐምዱልላህ ፈሊላህ አልሐምድ። እናንተ እንዴት ናችሁ? ስራ አፍያ ረመባንጋ እንዴት ይዟችኋል? የዕለተ ቅዳሜ መረጃዎችን ይዤላችሁ መጥቻለሁ። መረጃዎችን ለማግኘት በቅድሚያ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ሁኑ። ከጎኔ ሆናችሁ ለምታበረታቱኝም እህት ወንድሞቼ ከልብ ነው ማመሰግነው። ፈጣሪ ያክብራችሁ። አላህ ከክፉ ነገር ሁሉ ይጠብቃችሁ ነው ምለው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ የተከበራችሁ የሰዓዲቱ ቻናል ቤተሰቦች እንደምን ዋላችሁልኝ? እንደምን አላችሁልኝ? ያለሁላችሁ አልሐምዱሊላሂ። ረመዳን እንዴት ነው? ረመዳን ዛሬ እንግዲህ የተለይነው እሽሪን የውም ማለት ነው ሀያ ሁለተኛው ቀን ላይ ነን እንግዲህ ስምንት ቀን ብቻ ናት የቀረች ነች። ስምንት ቀን እንግዲህ ለይለቱል ቀድርን አላህ ሱብሐነሁ ወተዓላ ይወፍቀን። ሁላችሁም ዱዓ አድርጉ። አላህ ከደጋጎች ባሪያዎች ጾማቸው ከተቀበላቸው፣ ሰላታቸው፣ ዱዓቸው ከተቀበላቸው ባሪያዎች ይበለን። ኢንሻአላህ ለቀጣይ ለመጾም ረመዳን እንዲያደርሰን አላህ ስብሐኑ ተዓላን እየለመን እየወሰነ ጊዜያቶችን እናሳልፍ ማለት ነው። እነዚህን ስምንት ቀናቶችን እናሳልፍ ላለው ውድ ተመልካቾች አላህ ስብሐኑ ተዓላ እምራ የሄዱትንም እምራቸውን ተቀብሎላቸው ኡምራን መቅቡል ሆኖላቸው በሰላም ወደ ሀገራቸው የሚመለሱበትን ያመቻችላቸው ማለት ነው። እንዲሁም በሰው ሀገር ላይ ሆነን በሰው ቤት ላይ ሆነን የምንሰራ ኢትዮጵያውያን ሁላችሁም አላህ ስብሐነሁ ወተዓላ በሰላም ለሀገራችን ያበቃን የምንጊዜም ጊዜም ዱዓ ላይ ነው ማለት ነው። ሁላችሁም የሰው ቤት የሰው ነው። ሁላችንም ከሰው ቤት ነው እና ያለ ነው። አላህ ይህንን እንጊዜ አሳልፎ ሀገራችንን ሰላም አድርጎልን በራሳችን ሀገር ሰላታችንን ተራዊሒያችንን እየሰገድን የምናሳልፍበትን ጊዜ ያምጣልን ማለት ነው። የሰው ሀገር ቤተሰቦች ሰው ቤት ያለ ሰው፣ በነገራችን ላይ ሶላት እንኳ መስገድ ፈልገን ማለት ነው። ለምሳሌ ተራዊሕ ምናም መስገድ የሚፈልግ ሰው በጣም ብዙ ሰው አለ። ግን ይህንን እድል አያገኙትም፣ አናገኘው። ምክንያቱም ለመሰላችሁ፣ ወዲያሚ ያው እንግዲህ አንዳንድ ጊዜ የርኩኝ ይሰግዳለሁ አልሐምዱሊላ ግን ብዙዎቻችሁ ይህንን እድል አላገኛችሁትም ማለት ነው። አላ ይወፍቃችሁ። አላ ይወፍቅና ሌይለቱል ቀድርን ያ ረብ አላ ይክትብ ለና ልኸይር ይበእድ ለና ልሸር። እንሻአላህ ሁላችሁም ለቻናሌ አዲስ የሆናችሁ እንደተለመደው ሰብስክራይብ ላይክ ሸር አድርጉ። ይህን ቻሌ እንጃችን እንግዲህ ባለፈው ጊዜ በነገርኳችሁ መሰረት ምንም ያህል አልቀረንም ትንሽ ነው የቀረን። ከጎን የሆናችሁ እንዲታበረታቱኝ በትህትና ጠይቃችኋለሁ። ውድ የተከበራችሁ የተወደ የሄዳችሁ የቻናል ቤተሰቦች እና ሁላችሁንም አከብራችኋለሁ፣ እወዳችኋለሁ። ሰላም ለምየ፣ ሀገራችን ሰላም ለህዝቦቿ። ይህንን ሁሉ ችግር መከር አስወግዱ። ለእኛ የበጀውን ለእኛ ጥሩ ነው ያለውን አላህ ሱብሓነሁ ወተዓላ ለእኛ ክፉ ያመጣምና ሁላችሁም ዶ አድርጎ ዝክር እያደረጋችሁ የቻላችሁ ቁርአናችሁን እየቀራችሁ ይችን ስምንት ቀናት እናሳለፍ እላለሁ።

በቃ ሁሉ ጊዜ ይመጣል ማለት ነው። ማለት በዚችን ሰዓት ሁሉ ጊዜ ይመጣል፣ በዛ አልፎ ደግሞ በዚህኛው ይመለሳል ማለት ነው እና እኒ ካሜራ ስቀርጽ እያየ ይሁን ወላሁ አለም። እንዲሁም የስራው ሰዓት በዚህ እያለፈ ይሆን፣ አላህ ይወቅ። ሁሉ ጊዜ አሁን ዛሬ ደግሞ ፃራሓ ምናምን አለበስኩም፣ ፀጉሬንም አለበስኩም፣ ዝም ብሎ ያን ዘዋለብኝ ማለት ነው። እና ሁላችሁንም ወዳችኋለሁ። ለቤት የአዲስ ሆናችሁ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ሰላም ሰንብቱልኝ እያልኩ የምሰናበታችሁ ይሆናል። አብሽሮ በርቱ፣ ስራ የሚበዛባችሁ አላህ ያግዘን ስራውንም። እንዲሁም ደግሞ ኢንሻአላህ ስራችሁንም አላህ አቋሚ ያደርግላችሁ። ከዚህ በኋላ ነው ችግሩ ማለት ነው። ላይም ሁሉም ባለስራ ሰራተኛ ፈላጊ ይሆናል። ከረመዳን በኋላ ግን በጣም አስቸጋሪ ይሆናልና አላህ ስራችሁን ቋሚ ያደርግላችሁ። ሰላም እንግዲህ ከመጣ እንደሚወስደኝ እርግጠኛ ነኝ ማለት ነው።